አሁን ሰሞኑን ሰይጣን መግቢያ ነው የሚያጣው፣ መግቢያ መድረሻ። ለምን ሰው ሁሉ ይጾማላ። ከሚጾመው ሰው አፍ እሳት ይተፋበታል ይላል፣ አይኑን ይወጋዋል። ስለዚህ ጾም ሲመጣ ሰይጣን መድረሻ ያጣል፣ ድል ይነሳ። አሁን ብዙ ሰው እንኳን አደረሳችሁ የሚባባለው ጾም ሲገባ ነው ሲወጣ ነው? እውነቱን እውነቱ እንነጋገር ግድ የላችሁ እንደው ፈገግ ብሎ እንኳን አደረሰሽ የሚለው መቼ ነው? ጾም ሲወጣ ነው። እንዲህ የመጨረሻዋን አጥንት ራሱ ይዘን እየጋጠን የግድ ነው የምንላቀቀው፣ ጾሙ ሳይገባ ብለን። ለምግብ ያለን ፍቅር ለጾም ቢኖረን እኮ እናርግ ነበር። እውነት እናድርግ ነበር፣ እንሰወር ነበር፣ እንበቃ ነበር። ጾምን አልተረዳናትም ማለት ነው። የንስሐ መዝሙር እንሰማለን፣ በገና እንሰማለን። መንፈስ ቅዱስ የቀረበው ሰው የበገና መዝሙር ደስ ይለዋል። መንፈስ ቅዱስ የራቀውስ ምነው ነው ቀዘቀዘ? ሞቅ አርጉት እንጂ። ነው የሚያገለግል ሰው ከክርስቶስ ጋር ለብቻው የሚነጋገርበት ሰዓት ያስፈልገዋል። ለምን አቃተኝ ጌታ? ወይ ሰብኬ መመለስ አጥምቄ መፈወስ ለምን አቃተኝ? ፍሬ ማፍራት ለምን አቃተኝ? ለብቻዬ መጠየቅ አለብኝ ክርስቶስ። አቤት አሁን እኔ የቤተ ክርስቲያን አስተዳዳሪ ብሆን እንዲህ እንዲህ ያደርግ ነበረ። እንደው አሁን ምን አለ እንዲህ ቢያደርግ። ጳጳስ ብሆን አሁን እኔ እንዲህ ነበር ማረግ። ስለዚህ ጌታ በልቶልናል፣ አንበላም ለምን አይ ጌታ እንቅልፍ ተኝቷል አልተኛም ተኝቷል አይደል እዚያ ጀልባ ውስጥ ተኝቶ አልነበረ ተኝቷል ስለዚህ ጌታ ተኝቶልናል ብለው ለምን አይተውት ምግቧን ብቻ ነው እንዴ መርጠው ጌታ በልቶልኛል ጾሞልኛል የሚቆጥር ማሽን እዚህ ቢገጠም ከሌሊት ከተፈሲ ማርያም አንስቶ ቅዳሴ ተቀድሶ እስኪወጣ የክርስቶስ ስም ስንቴ እንደሚጠራ ቢቆጠርኛል የሚበልጠኝ ትጠራዋለች ክርስቶስ ስሙን ታቦቷ ላይ ጽፋት ትሰግድለታለች ይሄ ብቻ ግን አልበቃትም በእግርም በግብርም ነው የምትከተለው ክርስቶስን። ክርስቶስ ፆሟል፣ ትጾማለች። ጸልያል፣ ትጸልያለች። በረሃ ላይ ወጥቶ ብቻውን ሲጸልይ ነበረ። በረሃ ላይ ያሉ መናኞች አሏት ቤተ ክርስቲያን። አንዴ ፍቅር በፍቅር ሆነን ብለን አገር ያዝንላል፣ አንዴ ደሞ እርስ በርስ እንጋደላል። አንዴ ወደ ውሃ አንዴ ወደ እሳት የሚጥላት እቺን አገር ምንድነው? መቼ ነው የሚቆመው እዚች አገር ደም? ያቺ ሴት አስራ ሁለት ዓመት ደም ፈሰሳት። የክርስቶስን ጨርቁን ነክታ ደሟ ምን አለ? የኢትዮጵያ ደም ስንት ዓመት ፈሰሰ ነው ማለት። የሀገራችን ደም መቼ ነው የሚቆመው? የክርስቶስ ነፍስ መንጭቆ ሲኦል ሊጨምር ወደ መስቀሉ ሲጠጋ ሰይጣን እዛው መስቀል ላይ ክርስቶስ በእሳት ዛንጅር በነፋስ አውታር ይላሉ አባቶቻችን በመለኮታዊ ኃይሉ እዛው መስቀል ላይ አስሮ ሰይጣንን አስጨንቆ በሲኦል ያሉ ነፍሳትን ነጻ ያወጣቸው አምላካችን ሰነፍ ገበሬ በሰኔ ይሞታል ይባላል። ልክ የሚዘራበት ሰዓት የሚሞት ሰነፍ ገበሬ። በአብይ ጾም ያልበረታ መቼም አትበረታ። እስቲ በዚህ ጾም የትኛውን ችግር ልትፈቱ አሰባችሁ? የትኛውን ቁስ ልትሽሩ አሰባችሁ? የትኛውን ሱስ ልትላቀቁ አሰባችሁ? ጾም በምክንያት ነው የምትጾሙ። አንተ ክርስቲያን አይደለህ? ቤተ ክርስቲያን ሁሌ ትሳለም የለ? ትጸልይ የለ? ታስቀድስ የለ? ትቆርብ የለ? ለምን ይርባሃል? እስቲ የእግዚአብሔር ልጅ ከሆንክ ለምን ትቸገራለህ? ይሄ የሰይጣን አስተሳሰብ። እኛ ራበንም፣ ጠማንም፣ አጣንም፣ አገኘንም የማን ልጆች ነን? የእግዚአብሔር ልጆች። እስከ ዘጠኝ እንጾማለን። ስጋን በላ የሰው ስጋ ግን እንበላ ሰው ግን እናማለን። ሐሜት አያርግብኝ እንጂ ብለን እናማለን። እኔ ለማማት ብዬ አደለም ብለን እናማለን። አባቶች የሉንም ካልክ እኔም ልጅ አደለውም ብለን ራስን መጠቀል ዛሬ አባት የለም እረኛ የለም ካልክ አንተ በግ ነህ ወይ?